እሺ ተመልካቾች እንዴት ናችሁ? እንግዲህ በዚህ አመት የነዳጅና ነዳጅ ውጤቶች ላይ በዋናነት ነዳጅ ላይ ቫትና ኤክሳይዝ ታክስ ይጣላል የሚል ዜና ተመልክቻለሁ። ብዙ ሰዎች ሲነጋገሩበት ተመልክቻለሁ። በእርግጥ ይሄ ጉዳይ አዲስ አይደለም። የሚተገበርበት ጊዜ አሁን ሆነ እንጂ አዲስ አይደለም። ገና ሰኔ ወር መጨረሻ ላይ የ2018 በጀት በጸደቀበት ጊዜ ተቀምጦ ነበር። ከነዳጅና ነዳጅ ውጤቶች ኤክሳይዝ ታክስም ቫትም እንደሚጠብቅ ኢኮኖሚው። ስለዚህም የተከበረበት ጊዜ አሁን አሁን መሆኑ ነው። አዲስ ሊያደርገው የሚችለው ጉዳይ ግን የተወሰኑ ፖይንቶችን መነጋገር ያስፈልጋል። በተለይ በዚህ ሁኔታ ነዳጅ ላይ ታክሶች የሚጣሉ ከሆነ እስከ 30 ፐርሰንት የሚደርስ ታክስ ኤክሳይዝ ታክስ 15 ፐርሰንት፣ ቫት 15 ፐርሰንት ከተጣለ 30 ፐርሰንት ማለት ነው። ይሄ ጠቅላላ ኢኮኖሚ ላይ ሊኖረውን የሚችለውን ተጽዕኖ በተወሰነ መልኩ ላቅርብላችሁ ፈልግ ያለው ደግሞ በዋናነት ለምን እንደዚህ ያደርጋል የሚለውንም ለመመልከት እንሞክራለን እንኳን ደስ አላችሁ በ2017 ዓመት በተካሄደው የቴዎሪ ስቴት አዋርድ ተሸላሚ የሆኑት የሜርል ስቴት አሁን ደግሞ አዲስ ዓመትን ምክንያት በማድረግ ከ30 እስከ 35 ፐርሰንት እውነተኛ ቅናሽ ማድረጉን ስንገልጽሎት በታላቅ ደስታ ነው በመሃል ከተማ ፒያሳ ለመኖሪያነት ምቹ በሆነችው አያት እንዲሁም ሶማሌ ተራና ጋርመንት ግንባታቸው 80% የደረሱ የመኖሪያ አፓርትመንቶችን ከባለ አንድ እስከ ባለ 3 መኝታ በተለያዩ ካሬ አማራጭ በካሬ 61500 ብር ጀምሮ በ5.4 ሚሊዮን ብር ጠቅላላ ክፍያ ባለ 2 መኝታ በ6.2 ሚሊዮን ብር ባለ 3 መኝታ ከ10% ቅድመ ክፍያ ጀምሮ ቀሪውን በአንድ አመት ተኩል እስከ 2 አመት ከ6 ወር ያለምንም ወለድና ጭማሪ እስከ 35% እውነተኛ ቅናሽ ጋር ይዘንሎት መጠነ ለበለጠ መረጃ 0972750375 ይደውሉ። ሬምር ፕሮፐርቲስ መርሳት የሌለባችሁ፣ ኢኮኖሚው ሪፎርም ላይ ነው። በፍጹም ይሄ መረሳት የለበትም። ሪፎርም ላይ ነው ማለት ምን ማለት ነው? አለም አቀፍ ኮሚትመንት ውስጥ ነው ኢኮኖሚው። ስለዚህ ከአይኤምኤፍ ጋር ሪፎርም ሲያደርግ ገቢ ለማሳደግ የወሰነ ኢኮኖሚ ነው። በየአመቱ ከጠቅላላ ሀገራዊ ምርት ድርሻ ከታክስ የሚሰበሰበው አንድ ፐርሰንት ለማሳደግ የወሰነ ነው። ይህን ነጥብ ያዙ መጀመሪያ። ሁለተኛ ነዳጅ በጣም ትልቁ ኢምፖርት ነው ለኢትዮጵያ ኢኮኖሚ አይ ቲንክ አምስት ቢሊዮን ዶላር በላይ በየአመቱ የሚወጣበት ነው። ሶስተኛው ትልቁ የመንግስት የወጪ ምክንያት ነው። በድጎማም በቀጥታ ወጪም፣ ከፍተኛ ወጪ ነዳጅ ነው። እሱን መርሳት የለባችሁ። አራተኛው መንግስት ወጪ ለመቀነስ ነው ኮሚትመንት ውስጥ ያለው ስለዚህ ወጪ የሚቀንስባቸውን ቀዳዳዎች እየተመለከተ መምጣቱ አይቀርም። ከዚህም ውጭ ሌላ ነገር መጠበቅ ይኖርባቸዋል። አምስተኛው ፖይንት ምንድን ነው? ኢኮኖሚው እዳ ውስጥ ነው። እንደውም አይ ኤም ኤፍ እና ወርል ባንክ ባቀረቡት ጥናት የእዳ ጫና ውስጥ ነው፣ ሳስቴኔብል የሆነ ሁኔታ ውስጥ አይደላችሁም። ስለዚህ እዳ መቀነስ አለባችሁ። እዳ ከሚቀነስበት መንገድ አንዱ ምን ብሏል? ወጪ መቀነስ። እዚህ ኮቴሽን ውስጥ ሆኖ ነው የምንነጋገረው። ስለዚህ የሚጠበቅ ነገር ነው ማለት ነው። የሚጠበቁት አንድ አራት ነጥቦች የሚጠበቁ ነበሩ። የመጀመሪያው ምንድን ነው? ከላይ የጠቀስናቸው ምክንያቶች ካሉ የመጀመሪያ እንቅስቃሴ ድጎማ መቀነስ ወይም ድጎማ ወደ ማንሳት ስርዓት ውስጥ መምጣቱ አይቀርም፣ የሚጠበቅ ነው። ከሐምሌ ጀምሮ ነዳጅ ድጎማ ወጥተው በዓለም ገበያ የሚመራ ሆኗል። የሚጠበቅ እርምጃ ነው ማለት ነው። አይኤምኤፍ ድጎማ እንሱ ብሎ አያስገድድም፣ በእርግጥም ነገር ግን እየደጎመ ኢኮኖሚው ሪፎርም ማድረግ አይችልም ወጪ ከፍተኛ ሆኖ ሪፎርም ማስቀጠል ስለማይችል በራሱ ያደርጋል እንጂ አይ ኤም ኤፍ ድጎማ ቀንሱ የሚል ቀጥታ ትእዛዝ አይኖሩም ነገር ግን ድጎማ መቀነስ ማንሳት የሚጠበቅ ነው ሁለተኛው ገቢ ለማሳደግ መሞከሩ አይቀርም ገቢ ለማሳደግ ሲሞክር አሁን አዲስ አዋጅ አይታችኋል የገቢ ግብር አዋጅ ስለዚህ አዲስ አዋጅ አስተዋውቋል አዳዲስ ታክሶች አስተዋውቋል አዳዲስ ተመን አስተዋውቋል ስለዚህ የሚጠበቅ ጉዳይ ነው ትልቅ ወጪ ለመቀነስ ኮሚቴድ መሆኑ አይቀርም። ስለዚህ የነዳጅ ድጎማን በመቀነስ ወጪ ለመቀነስ መሞክር አይቀርም። እሱን እያደረገ ነው። ትልቅ ገቢ ማጣት ስለማይፈልግ ደሞ አራተኛው እሱ ነው። ነዳጅ ከፍተኛ ኢምፖርት ከሆነ ከፍተኛ አስፈላጊ የሚባል ግብአት ከሆነ፣ አስፈላጊ ከሚባለው ግብአት ግብር ማጣት አይፈልግም። ወይ ደግሞ ግብር ከሱ ለመሰብሰብ ማሰቡ ይቀራል ብላችሁ መገመት የለባቸውም። ሪፎርም ውስጥ ያለ ኢኮኖሚ እንደዚያ የባህሪዎች ይኖሩታል። እንደውም ሌሎቹም መመሪያዎች ይኖራሉ። በቅርቡ አየሁ። ትራንስፖርትና ሎጂስቲክስ ሚኒስቴር የነዳጅ መኪና ወደ ኤሌክትሪክ መኪና መዞር አለበት የሚል ተመልክቻለሁ። ወደፊት ዕጣ ፈንታቸው የነዳጅ መኪኖች ወደ ኤሌክትሪክ መኪናነት መዞር ነው። መመሪያ የተዘጋጀ ነው የሚል መግለጫ ተመልክቻለሁ። እንደውም በሚቀጥሉት አስር ዓመታቶች ውስጥ ጠቅላላ ኢምፖርት ከሚደረጉ መኪናዎቹ 95 ፐርሰንቱ የኤሌክትሪክ መኪና እንዲሆን በ1 ዓመት ውስጥ ወደ 500 ሺህ መኪና የኤሌክትሪክ መኪና ኢምፖርት ይደረጋል የሚል መግለጫ ሰምቻለሁ። ስለዚህ የኤሌክትሪክ መኪናዎች ኢምፖርት እንዲደረጉ እየታሰበ ነው። ይህን መመሪያ መርሳት አያስፈልግም። ይህ ነዳጅን ለመቀነስ ካለም አስተሳሰብ ነው፣ ኢንቫይሮንመንትንም ለመጠበቅ የመንግስትንም ወጪ ለመቀነስ ይሄ በሙሉ ባለበት ነው። ስለዚህ በቅዱ ይዟል ማለት ነው። ኢኮኖሚ በቅዱ ይዟል። 1.5 ትሪሊየን ብር ገቢ ሰበስባል ያለ ኢኮኖሚ ነው ኦልሞስት አንድ ነጥብ አንድ ትሪሊዮን ብሩን ከታክስ ነው የሚሰበስበው። ወደ መቶ አንድ ቢሊዮኑም ከታክስ ካልሆነ ሰበሰባለሁ ያለ ኢኮኖሚ ነው። ስለዚህ በቅዱ ምን አስቀምጧል ማለት ነው። በሀገር ውስጥ ከሚመረቱ እቃዎች ኤክሳይዝ ታክስ ጠብቃለሁ ብሏል። 15 ከመቶ እዛ ውስጥ ነዳጅና የነዳጅ ውጤቶች አሉ። በሀገር ውስጥ የሚመረቱ ምናልባት በመቀላቀል የሚመረቱ ማለት ነው። ከሱ 3 ቢሊዮን ብር ይጠብቃል። ይህ ደግሞ ከውጭ ከሚገቡ እቃዎች ከውጭ ዋናው የሚገባው ነዳጅ ስለሆነ ከነዳጅ ኤክሳይዝ ታክስ ይጠብቃለሁ ብሏል። 15 ከመቶ ነዳጅና የነዳጅ ውጤቶች 80 ቢሊዮን ብር ይጠብቃል። ከዚህ በቅዶ ያለ ከገቢ እቃዎች ቫት፣ ቅድም ኤክሳይዝ ታክስ ነው። ቫት ደግሞ 15 ከመቶ ስንት ሊሆን ይችላል? 92.8 ቢሊዮን ብር ይጠብቃል ነዳጅና ከነዳጅ ውጤቶች ስለዚህ 30 ፐርሰንት 15 ኤክሳይስ ታክስ 15 ቫት ኢምፖርት ከሚደረገው ነዳጅ ይጠብቃል። አገር ውስጥ ከሚመረቱት ደግሞ 3 ቢሊዮን ይጠብቃል። ይሄ እኮ በቅድ የተቀመጠ ነው። ለምሳሌ በዓመት እንኳን አራት ቢሊዮን ዶላር ለነዳጅ ቢያወጣ እንደ በ150 ብር እንኳን ቢሰላ ወደ 600 ቢሊዮን ብር በዓመት የሚወጣበት ነው የነዳጅ ሴክተሩ። ስለዚህ እዚህ ውስጥ እጥላለሁ ብሎ በቅድ አስቀምጧል። አሁን ይህ ተጽዕኖ አለው ተጽዕኖ የለውም የሚለውን በተወሰነ መልኩ እንመልከት። አንድ ስድስት ተጽዕኖዎች ይታዩኛል እኔ። የመጀመሪያው ምንድን ነው? የችርቻሩ ዋጋ መወደዱ አይቀርም። አሁን ነዳጅ ጅቡቲ ድረስ ባለም አቀፍ ዋጋ ይደርሳል። ከጅቡቲ ደግሞ እዚህ መሀል ገበያ እስኪደርስ ድረስ ሌሎች ታክሶች ተጥሎበት ነው የሚደርሰው። ኤክሳይዝ ታክስ፣ ቫት ተጥሎበት ይደርሳል። 30 ፐርሰንት ማለት መቶ ብር ሸጥ እቃ የነበረ እቃ መቶ ሰላሳ ብር መሆን ማለት ነው በታክስ ምክንያት ብቻ ስለዚህ ቫትም ኤክሳይዝ ታክስም አንድ ላይ ሲጨምሩ ሰላሳ ፐርሰንት የችርቻሩ ዋጋውን ያንረዋል። አንደኛው ስሩ ሁለተኛ ዋጋ ንረት ላይም ተጽዕኖ መፍጠሩ አይቀርም ለምን ነዳጅ ቀጥተኛ ተጽዕኖ ያለው ግብዓት ነው ለትራንስፖርት ለኃይል ምንጭነት ለማጓጓዣ በየብስ ኢምፖርት የሚያደርግ ኢኮኖሚ ነው ያለው ስለዚህ በየብስ የሚገቡ በጣም ከፍተኛ ግብዓቶች ያሉ እነሱ ዋጋ ላይ ከተማ ውስጥ ባለ እንቅስቃሴ ገጠር ባለ እንቅስቃሴ ለኃይል ማመንጫነት የሚጠቀመ ነው። ጄኔሬተር የኤሌክትሪክ ከቨሬጅ የራሱ ያለውን ሁኔታ ትመለከታለች። ስለዚህ ቀጥተኛ ተጽዕኖ አለ ሁሉም ላይ የራሱን ዋጋ ደመር ደመር ደመር ሲያደርግ ነዳጅ፣ ምግብ ላይ፣ ግብአቶች ላይ፣ የምርት ስርዓት ላይ፣ አገልግሎት አሰጣጥ ላይ ዋጋ መጨመሩ አይቀርም። እንኳን ደስ አላችሁ! በ2017 ዓመት በተካሄደው የቴዮ ሪልስቴት አዋርድ ተሸላሚ የሆኑት የሚ ሪልስቴት አሁን ደግሞ አዲስ ዓመትን ምክንያት በማድረግ ከ30 እስከ 35 እውነተኛ ቅናሽ ማድረጉን ስንገልጽሎት በታላቅ ደስታ ነው። በመሃል ከተማ ፒያሳ ለመኖሪያነት ምቹ በሆነችው አያት እንዲሁም ሶማሌ ተራና ጋርመንት ግንባታቸው 80% የደረሱ የመኖሪያ አፓርትመንቶችን ከባለ አንድ እስከ ባለ ሶስት መኝታ በተለያዩ ካሬ አማራጭ በካሬ 61,500 ብር ጀምሮ በ5.4 ሚሊዮን ብር ጠቅላላ ክፍያ ባለ ሁለት መኝታ በ6.2 ሚሊዮን ብር ባለ ሶስት መኝታ ከ10% ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ተኩል እስከ ሁለት ዓመት ከስድስት ወር ያለ ምንም ወለድና ጭማሪ እስከ 35% እውነተኛ ቅናሽ ጋር ይዘንልዎት መጠና ለበለጠ መረጃ 0972750375 ይደውሉ። ቴምር ፕሮፐርቲስ። ሶስተኛው ምናልባት አዎንታዊ ሊሆን ይችላል። ይሄ ለመንግስት ገቢ ይጨምርለታል። ለመንግስት ገቢ ይጨምራል። ምክንያቱም ከኤክሳይዝ ታክስ እና ከቫት ብቻ ከፍተኛ ገቢ ነው የሚያገኘው። ከፍተኛ ፕሮዳክት ስለሆነ ነዳጅ ኢምፖርቱም ትልቅ ስለሆነ ይሄ ምናልባት ከሚያገኘው ገቢ የበጀ ጉድለቱን እንዲሞላ እድል ሊሰጠው ይችላል። እሱ ብቻ ሳይሆን የሀገር ውስጥ ከፍተኛ ዕዳ ያለበት ኢኮኖሚ ነው። ስለዚህ እዳውን ለማቃለል ሊሞክርበት ይችላል። በዚህ ገንዘብ ግን የመንግስትን ገቢን ቢያሳድግም እና የመንግስት ወጪንም ቢቀንስም፣ ነገር ግን አሁን የኤሌክትሪክ የሚጠቀመው እንትን ነዳጅ የሚጠቀመው ሴክተር የነዳጅ ዋጋን ፈርቶ ሸመታ የሚቀንስ ከሆነ የመንግስት ገቢ በረጅም ጊዜ ሊቀንስም ይችላል። ግን የመንግስትም ኦብጀክቲቭ እሱ ነው፣ ወደ ኤሌክትሪክ መዞር ስለሆነ ማለት ነው። አራተኛው በቤተሰብ ደረጃ ደግሞ ዋጋ መጨመሩ አይቀርም። ወጪ መጎዳቱ አይቀርም ከተማም ያለ ሰው የትራንስፖርት ከፍተኛ ውጭ ያለበት ገጠርም ያለ ሰው ለሀይል ምንጭነትም ሊጠቀም ይችላል ለትራንስፖርትም ይጠቀማል ስለዚህ ዋጋ መጨመሩ አይቀርም በቤተሰብ ደረጃ ነዳጅ ጨመረ ማለት የትራንስፖርት ዋጋ አይጨምርም ብሎ መናገር አይቻልም ምንም ክርክር ውስጥ የሚገባ ጉዳይ አይደለም አምስተኛው ምናልባት ይሄ ጥንቃቄ የሚፈልግ ጉዳይ ሊሆን ይችላል። ያው አገር ውስጥ የነዳጅ ዋጋ በጣም ውድ ከሚሆን ከሆነ የጥቁር ገበያ ስርዓትንም ሊያሳድግም ደግሞ ይችላል። ኢምፖርት እየተደረገ ኢትዮጵያ ውስጥ የሚመጣው ነዳጅ በሌጋል ቻናል የሚመጣው ነዳጅ ቫት፣ ኤክሳይስ ታክስ ተጨምሮበት በጣም ውድ የሚሆን ከሆነ በብላክ ማርኬት ከጎረቤት ሀገራቶች ማስገባት ስርዓት ውስጥ ሊገባ ይችላል። እሱም ጥንቃቄ ይፈልጋል። በፊት የነበረው ችግር ምንድን ነው? ኢትዮጵያ ውስጥ ርካሽ ስለሆነ ወደ ውጭ ይወጣል ነው። አሁን ደግሞ ኢትዮጵያ ውስጥ ቫት ኤክሳይዝ ታክስ ተደምሮ በዓለም አቀፍ ገበያም ተመርቶ ዋጋው ተተምኖ ውድም የሆን ከሆነ ከጎረቤት ሀገራቶች ላይ ኢምፖርት ማድረግም በየብስ መምጣት የሚችል ስለሆነ እሱም አንደኛ ስጋት ሊሆን ይችላል። ስድስተኛው ጉዳይ የፖሊሲ ሁኔታ ነው። አሁን ከአይኤምኤፍ ጋር ሪፎርም ያደረገ ስለሆነ አይኤምኤፍ የነዳጅ ድጎማን የሚፈቅድ አይደለም ደግሞ ከጎን ደግሞ የሚጠይቃቸው ጉዳዮች ደግሞ አሉ። ይሄ ድጋፍ የሚያስፈልጉ የሴፍቲኔት ድጋፍ የሚያስፈልጉ ሰዎችም የማህበረሰብ ክፍሎች መደገፍ አለባቸው ይላል። ስለዚህ ድጎማም አታርጉ ደግሞ ሴፍቲኔትም ያሉ ማህበረሰብ ክፍሎች ዝቅተኛ ገቢ ያላቸውን ደግሞ መደገፍ አለባቸው በሚለው መካከል ይህን ማጣጣምም አንዱ አሳይመንትም ችግርም ሊሆን ይችላል። ስለዚህ ከመስከረም ወር ጀምሮ እንግዲህ በ2018 ወደ ተግባር ይገባል የተባለው ይሄ ነው። መጀመሪያ እቅዱ ላይ የነበረ ነው ከዚህ ቀደምም ኦቨርቪው አድርገነው ነው ነበር። ይሄን ሀሳብ ተጨማሪ መረጃ እንዲሆናችሁ ነው ጥያቄዎች ስለተመለከትኩ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘ ኢትዮጵያ ኢኮኖሚ ላይ ልትልኩልኝ ይችላላችሁ ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።